እሺ፣ በብዙዎች ጥያቄ መሰረት ለሚኒስትሪ ተፈታኞች የሚሆን አንድ አሪፍ ነገር እሰራላቸዋለሁ። ባይዘዌይ ዛሬ የምንነጋገርበት ርዕስ የሚገኘው ሰባተኛ ክፍል ላይ ቻፕተር ፎር ላይ ነው። ነገር ግን የስምንተኛ ክፍል የሚኒስትሪ ተፈታኞች የሆናችሁ ሁላችሁ ስለዚህ ጉዳይ ማወቅ አለባችሁ፣ ፈተና ላይ ሊመጣ ስለሚችል ማለት ነውና ቲክቶክ ላይ ከዚህ ጉዳይ ጋር የተያዘ ቪዲዮ ሰርቼ ነበርና እዛ ላይ ስለዚህ ጉዳይ ሙሉ ቪዲዮ ዩቲዩብ ላይ እንድሰራላችሁ የምፈልጉ ከሆነ ስራልን እያላችሁ ኮሜንት አድርጉልኝ፣ ባልኩት መሰረት በጣም ብዙ ሰዎች ስራልን ብለው ኮሜንት አድርገዋል። ስለዚህ ሙሉ ነገር ዛሬ እሰራላችኋለሁ ማለት ነው። በጣም ቀላለው። እንደተለመደው ከእናንተ የሚጠበቀው እስከ መጨረሻው ድረስ መከታተል ብቻ ነው። ኦኬ፣ ለምሳሌ ይውላችሁ የመጀመሪያው ሴሚስተር የሂሳብ ውጤታችሁ ስልሳ ነበረ። ነገር ግን በሁለተኛው ሴሚስተር ውጤታችሁን አሻሻላችሁና ዘጠና ገባ። አሁን ከስልሳ ወደ ዘጠና አድጓል አይደለ ያደገበት ፐርሰንት ምን ያክል ነው ተብላችሁ ስትጠየቁ እንዴት ነው የምትሰሩት? ኦኬ በጣም ቀላል። የተጠየቃችሁት ያደገበትን ፐርሰንት ነው አይደለም? ስለዚህ ኢንክሪዝ ኢን ፐርሰንት ማለት ነው አይደለም? ኢንክሪዝ ኢን ፐርሰንት ማለት ነው። ይህ እኩል ይሆናል ቼንጅ ትሉና ቼንጅ ቼንጅ ኦቨር ትሉና ኦሪጂናል ቫሊዩ ኦሪጂናል ቫሊዩ ኦሪጂናል ቫሊዩ እንዲህ ብላችሁ ትጽፋላችሁ። ከዛ ሲባዛ አድርጋችሁ መቶ ፐርሰንት ማድረግ ማለት ነው። ከፈለጋችሁ ቺ ቼንጅ የምትለውን ኢንክሪዝ ማለትም ትችላላችሁ። ያው ነው። ኦኬ መልካም። ከዛ ዝች ጋር እኩል ይሆናል ትሉና ቼንጅ ማለት ምን ማለት ነው? ከስልሳ ወደ ዘጠና ሲያደግ ውጤታችሁ በመካከል ያለው ስንት ነው? በመካከል ያለውን ለማግኘት ዘጠና ሲቀነስ ስልሳ ማድረግ ማለት ነው አይደል? ዘጠና ሲቀነስ ስልሳ ታደርጋላችሁ ማለት ነው ከዛ ኦቨር አድርጋችሁ ኦሪጂናል ቫሊዩ ማለት የመጀመሪያው ቫሊዩ፣ የመጀመሪያው ውጤታችሁ ስንት ነው? ስልሳ አይደለ? ስለዚህ ከስር መጻፍ ያለባችሁ እሱን ነው፣ ስልሳ ማለት ነው። ኦኬ፣ ከዛ ሲባዛ 100% ትላላችሁ። ኦኬ፣ ዘጠና ሲቀነስ ስልሳ ስንት ነው? 30 አይደል? 30 ኦቨር 60 ትሉና ሲባዛ 100% ማድረግ። ከዛስ፣ ከዛ እኩል ይሆናል ብላችሁ 30 ሲባዛ መቶ ሶስት ሺህ ነው አይደል፣ ሶስት ሺህ ፐርሰንት ይሆናል አይደለም። ኦቨር ታረጉና፣ ስልሳ ሶስት ሺህ ፐርሰንት ኦቨር ስልሳ እቺ ዜሮ እቺ ዜሮ ታጠፋለች፣ እንዲ ይመጣል ሀምሳ ፐርሰንት ማለት ነው። ስለዚህ ውጤታችሁ በሀምሳ ፐርሰንት ጨምሯል ማለት ነው። ስልሳ የነበረው ውጤታችሁ ዘጠና ስትገቡ በሀምሳ ፐርሰንት ጨምሯል ውጤታችሁ ማለት ነው። ግልጽ ነው። ኦኬ፣ መልካም። ሁለተኛው ኬዝ ግን ይሄ ነው። ውጤታችሁ ግን ከዘጠና ወደ ስልሳ ወርዶስ ቢሆን? ቅድም ስናይ ውጤታችሁ ከስልሳ 60 ወደ ዘጠና አድጎ ቢሆንስ ብለን ነበር አይደለም እንዴ? ያደገበትን ወይም የጨመረበትን ፐርሰንት የሰራ ነው 50% መጥቶልናል። ነገር ግን ውጤታችሁ የመጀመሪያው ሴሚስተር ላይ ዘጠና ነበረ። ከዘጠና ወደ ስልሳ ወርዶስ ቢሆን ውጤታችሁ በምን ያክል ፐርሰንት ወርዷል ማለት ነው? ዌል ይህንንም ቅድም በሰራንበት መንገድ ነው የምንሰራው። ከላይ ምን ታደርጋላችሁ? ቼንጅ አይደል ከላይ ቼንጅ ነው ኦቨር አድርጋችሁ ኦሪጂናል ቫሊዩ አይደለ፣ ኦሪጂናል ቫሊዩ ሲባዛዝ መቶ ፐርሰንት ማለት ነው። ተመሳሳይ ነገር ነው ማለት ነው። ግልጽ ነው። ተመሳሳይ ነገር ነው። ኦኬ ቼንጁ ግን ስንት ነው? ዘጠና ሲቀንስ ስልሳ ማለት አሁንም ቼንጁ ራሱ ሰላሳ ነው። ኦቨር አድርጋችሁ ኦሪጂናል ቫሊዩ ግን እዚህኛው ጥያቄ ላይ ተለውጧል አይደለም። የቅድሙ ጥያቄ ላይ ኦሪጂናል ቫሊዩ ስልሳ ነበረች፣ ምክንያቱም የመጀመሪያው ውጤታችሁ ስልሳ ነበረ ወደ ዘጠና ስላደጋችሁ ኦሪጂናል ቫሊዩ የቅድሙ ጥያቄ ላይ ስልሳ ነበር። ይሄኛው ጥያቄ ላይ ግን ኦሪጂናል ቫሊዩ ዘጠና ነው። ስለዚህ ኦቨር አድርጋችሁ ዘጠና ነው የምታደርጉት ማለት ነው። ታይምስ ብላችሁ ከዛ 100% ማድረግ ከዛ 30 ሲባዛ 100 3000 አይደለ 3000% ኦቨር 90 ከዛ ይሄንን ስታካፍሉት ስንት ይመጣል? እቺ ዜሮ እቺ ዜሮ እንታጠፋለች። መልሱ ስንት ይመጣል 33 ነጥብ 34 ፐርሰንት ይመጣል ማለት ነው። ግልጽ ነው። ስለዚህ ዘጠና የነበረው ውጤታችሁ ወደ 60 ስትወርዱ የወረዳችሁበት ወይም ውጤታችሁ የቀነሰበት ፐርሰንት 33.34 ፐርሰንት ነው ማለት ነው። ቀላል አይደል? በጣም ጥያቄ ልጨምርላችሁ። እስኪ አንድ ጥያቄን ጨምር። ኤግዛምፕል ሁለት ባለፈው ዓመት 200 ብር የነበረ አንድ የሂሳብ መጽሐፍ በዚህኛው ዓመት 300 ብር ገባ። በምን ያክል ፐርሰንት ጨመረ? ወይም ይህንንም የምንሰራው ቅድም በሰራንበት በራሱ መንገድ ነው። ምንም የተለየ ነገር የለውም። ስለዚህ ከላይ መጻፍ ያለበት ምንድን ነው? ቼንጅ አይደለ? ከላይ መጻፍ ያለበት ቼንጅ ነው። ቼንጅ ኦቨር ታረጉና ኦሪጂናል ቫሊው አይደለም? ከስር ደግሞ መጻፍ ያለበት ከዛ ታይምስ መቶ ፐርሰንት ማለት ነው። ኦኬ ጥሩ። ስለዚህ ከሁለት መቶ ወደ ሶስት መቶ ጨመረ ሲባል ቼንጁ በመካከል ስንት ነው? ሶስት መቶ ሲቀነስ ሁለት መቶ ነው አይደለም? ለውጡ ማለት ነው ኦቨር አድርጋችሁ ኦሪጂናል ቫሊዩ ስንት ነች? ሁለት መቶ አይደል? የመጀመሪያዋ ዋጋ ማለት ነች። ስለዚህ ከስር መጻፍ ያለባት እሷ ነች። ሁለት መቶ ማለት ነው። ከዛ ሲባዛ መቶ ፐርሰንት ማድረግ አትርሱ። ኦኬ ጥሩ። ሶስት መቶ ሲቀነስ ሁለት መቶ መቶ አይደለም? መቶ ኦቨር ሁለት መቶ ሲባዛ መቶ ፐርሰንት ይሆናል ማለት ከዛ መቶ ሲባዛ መቶ ፐርሰንት ይሆናል ማለት ነው። ኦቨር 200 ዛ ሁለቱ ዜሮዎች ሁለቱ ዜሮዎችን ስታጠፋ መቶ ኦቨር ሁለት ይቀራል ማለት ነው። ስለዚህ መቶ ሲካፈል ለሁለት ስንት ይመጣል? 50 አይደለ 50% ይሆናል ማለት ነው ጭማሬው። ስለዚህ ባለፈው አመት ሁለት መቶ ብር የነበረው መጽሐፍ በአሁኑ አመት 300 ብር ሲገባ 50% ጨመረ እንላለን ማለት ነው። ቀላሉ አይደል በጣም ኦኬ። ጥሩ እስኪ ቀደም ሲል የሰራነውን ምሳሌ ቦታ አለው አውጠን እንስራው ምን እያልኳችሁ መሰላችሁ ይህ መጽሐፍ ባለፈው ዓመት 300 ብር ነበር የሚሸጠው። በአሁኑ ዓመት ግን ቀነሰና 200 ብር ገባ። በምን ያክል ፐርሰንት ቀነሰ? ዌል ይህንንም ቅድም የሰራንበትን መንገድ ተከትለን ነው የምንሰራው ምንም የተለየ መንገድ የለውም። ከላይ የምንጽፈው ምንድን ነው ቼንጅ አይደል? ቼንጅ ኦቨር እናደርግና ኦሪጂናል ቫሊዩ አይደል ታይምስ መቶ ፐርሰንት ነው የምናደርገው ማለት ነው ኦኬ ጥሩ። ስለዚህ 300 ሲቀነስ 200 ነው አይደል። ምናደርገው 300 ሲቀነስ 200 እናደርጋለን። ከላይ ዛ ኦቨር አድርገን ከስር መጻፍ ያለባት አሁን ላይ ማነች ነች 300 አይደል? ቀደም ሲል በነበረው ጥያቄ ኦሪጂናል ቫልዩ ሁለት መቶ ነበረች። ምክንያቱም ከሁለት መቶ ወደ 300 ነው ያደገው። እዚህኛው ላይ ግን ከ300 ወደ 200 ነው የቀነሰው። ስለዚህ ኦሪጂናል ቫልዩ 300 ትሆናለች ማለት ነው። ስለዚህ ከስር ምን ጽፋት እሷን ነው ኦቨር 300 እናደርጋለን ማለት ነው ሲባዛ መቶ ፐርሰንት ማድረጋችንን እንዳንረሳ። ኦኬ መልካም። ስለዚህ ሶስት መቶ ሲቀነሱ ሁለት መቶ መቶ ይመጣል። ኦቨር አድርገን ሶስት መቶ ሲባዛ መቶ ፐርሰንት ማድረግ ማለት ነው። ከዛ እነዚህ ሁለት ዜሮች እነዚህ ሁለት ዜሮዎችን ሲያጠፉ መቶ ፐርሰንት ኦቨር ሶስት ይሆናል ማለት ነው። መቶ ፐርሰንት ኦቨር ሶስት ይሆናል። መቶ ኦቨር ሶስት ማለት ምን ማለት ነው? መቶ ሲካፈል ለሶስት ማለት ነው አይደለም? ስንት ይደርሳል? 33.34% ይሆናል ማለት ነው። ስለዚህ የመጽሐፉ ዋጋ በ33.34% ቀንሷል ማለት ነው። ባለፈው ዓመት 300 ብር የነበረው መጽሐፍ በአሁኑ ዓመት 200 ብር ሲገባ በ33.34% ቅናሽ አሳይቷል ማለት ነው። ፐርሰንት ኢንክሪዝን እና ፐርሰንት ዲክሪዝን እንደዚህ በቀላሉ መረዳት ትችላላችሁ። ይህ ቪዲዮ ከጠቀማችሁ ሌሎች ብዙዎችም ጋር ደርሶ እንዲጠቀሙበት ቪዲዮን ላይክ አድርጉት፣ ለምታውቋቸውም ሰዎች ሼር አድርጉላቸው። እስካሁን ድረስ የዚህ ቻናል ቤተሰብ ያልሆናችሁም ሰብስክራይብ በማድረግ የቻናሉ ቤተሰብ ይሆኑላችኋለሁ። ኔክስት ታይም አግኝቻችሁ በሌላ ርዕስ እስከምንማማር ድረስ ሰላም ቆይ